ዛሬ ፕራንክ ታርጌት አይደለም፣ ላይ አይደለም። ሰላም ሰላም፣ እንዴት ናችሁ? እንደና የተከበራችሁ የኛ ቤተሰቦች እንዴት ናችሁልን? እኛ አለን ይመስገነው፣ በጣም ደህና ነን በጣም ደህና ነን። እንዴት ናችሁልን? እንዴት ቆያችሁ? አራት ቀን አምስት ቀን ቆየን። እውነት በጣም ነው የናፈቃችሁ። ማቀፋ ይቻል። በጣም ነው የናፈቃችሁ። በጣም ናፍቃችሁን ነበረ። ዛሬ መተናል እንግዲህ ያው እንዴት ናችሁልን? ግን በመጀመሪያ እንዴት ቆያችሁ? ዛሬ ግን ያልነበርንባቸው አምስት ቀናቶች እንዴት ነበሩ? አምስት አርብ፣ ቅዳሜ፣ እሁድ፣ ሰኞም ማክሰኞም ስድስተኛ ቀናችን አንድ ሳምንት ሆነ። ብቻ ቤተሰቦቻችሁ፣ እውነት ለመናገር በጣም እናፍቃችሁናል። ይህንን ያህል ቀን የቆየንበት ደግሞ ከሁሉ አስቀድመ መጀመሪያ ኮሚኒቲ ላይ ፖስት አድርገናል፣ ቸርሰን ብቱን ብለን ነበር። ያው እንግዲህ አንድ ጊዜ ላይ ነበር። እኛ በቸር ተመልሰናል፣ እግዚአብሔር ይመስገን፣ ሁሉ ሰላም ነበረ። እንዴት ናችሁ ሁላችሁም? እንግዲህ በጣም ናፍቃችሁ ነበር። የምር የምር የእኛ ተወዳጅ ቤተሰቦች፣ እናንተ ራሱ በቃ ለምንድን ነው የምጣፉብን ምናምን እያላችሁን ነበረ። እኔና ዩ ቪዲዮ መስራት ከጀመረን ጊዜ ጀምሮ ይሄ መጀመሪያው ነው። እንደዚህ ለአንድ ሳምንት ስንት ጠፋ ስንት ጠፋ እ ጠፍተን አናውቅም። ኧረ እባክሽ ከእዛ በላይ ነገር በጣም ይቅርታ እጅግ በጣም ዛሬ ለአንድ ነገር ነው የመጣሁት። ማለት እኔ ግን እኔ ዛሬ አላውቅም፣ ለምን ድረሱ እንደመጣሁ ብቻ ተፈርደ ብሎ ነው እኔ ካሉት። እንዴ እንዴት ራሱ ምን ግን እኔ ቪዲዮስ ያሰፊ ነበር ግን፣ ቀድሞ ዛሬ ቪዲዮ መስራት ነው ግን፣ በኋላ ማምሻ ነበር ያሰብኩትኝ አንተ ማለት እኔ እኔ ዛሬ በጣም አስቸኳይ ነገር ገጥሞኝ ነው የደወልኩልሽ። ማለት ሻለት ምን ነበር መሰላችሁ፣ ማለት እንደዚህ አይነት ነገር ቪዲዮ ላይ እንዳትሰራ ያው በውስጥ ሚያልቅ ነገር በውስጥ ጨርስ ብላኛለች ከዚህ በፊት። ታዲያ አሁን በውስጥ ሚያልቅ ነገር ነው ቪዲዮ ላይ እዚህ የመጣሁት አይደለም። በጣም ከበድ ያለ ነገር ነው ይዤ የመጣሁት። ማለት ምን አለ መሰላችሁ ቤተሰቦቼ መጀመሪያ እንደነገርኳችሁ ትንሽ እድሜያችን በሄደ ቁጥር ማን ነው እዚህ ዩቲዩብ ላይ በቆየንባቸው ጊዜያቶች ጊዜያቶች በሄዱ ቁጥር ምን እየተማርኩ መጥቼ ነበር መሰላችሁ ከዩቲዩብ ከኦዲየንሶቼም ምን ተምር ያለው መሰላችሁ በውስጥ የሚያልቅ ነገር አለ በውጭ የሚያልቅ ነገር አለ እና እኔ እዛ መሀል ላይ ሆኜ ነው ዛሬ የመጣሁት እናንተ ፊት ለፊት እንደዚህ አይነት ነገር ከዚህ በኋላ ቪዲዮ እንዳትሰራ ምናምን ብላ አስጠንቀቃኛለች ግን ዛሬ እኔ የመጣሁት እንግዲህ ለዩሁም ለእናንተም አንድ ነገር ለመናገር እና ያው እንግዲህ የዩን ፍቃድም ለመጠየቅ እንዲሁም የዩን ፍቃደኝነት ለማየት ነው የመጣሁት። እና ለዛሬ የመጣሁበት እንትን ማለት ነው። ምን መሰላችሁ? ትናንትና ማታ ስልክ ተደወለልኝ። የደወለልኝ ሰው አዲስ አበባ እንደመጣና የመጣበት ቦታ ግን አዲስ አበባ አይደለም። ያው ሀገሩን መናገር አልፈልግም። ግን አዲስ አበባ እኔ አዲስ አበባ ያለው መስሎት ነው የደወለልኝ። ማን ነው ምን እንደሆነ ለምን የመጣው በቃ፣ ማታ ልተኛ አካባቢ ነው የተደወለልኝ ስልኩ ስልኩን አነሳውኝ። ከዛ በኋላ በቃ ነገረኝ ስለኔ ማንነት። እግዚአብሔር ነው ስለኔ ማንነት በቃ ቁልጭ ቁልጭ ቁልጭ አድርጎ ነገረኝ። ከዛ በጣም ነው የደነገጥኩት። በጣም ደነገጥኩት። እንደዚህ ድንጋጤ ደንግጬ እና ያው ማንነቱን ለመጠየቅ እና ለማጣራት ስሞክር ፍጹም ሊነግረኝ ያልቻለ ማንነቱ ግን በጣም ለእኔ የሚጠቁ ነገሮች እንዲሁም እኔ ያሳለፍኳቸው ላይፎች ላይ የተበላሹብኝ የነበሩት ነገሮች ላይ እንግዲህ የሚያስተካክልልኝ አይነት ነገር ኢቭን ያው ስለ ቤተሰብም ነው የነገሬ እና በጣም ነው የደነገጥኩት። በጣም ስለእኔ ይኸውልሽማ ስለእኔ ስለእኔ ያውቃል። በጣም ብዙ ነገር ነው የሚያውቀው ስለእኔ። ኢቭን ሚዲያ ላይ እንደዚህ ያልተወራ ነገር ያውቃል ስለእኔ እና እኔ ማንቺ ታቂያለሽ እንደዚህ ሚዲያ ላይ ያላወጣኋቸው በጣም ብዙ ህይወቴን የምስቀጥሉ ነገሮች አሉ። ያውቃለሁ። ሚዲያ ላይ ግን መውጣት ስለሌለባቸው እንደዚህ ነገሮች ነው። ማላወጣቸውም ለምንድን ነው የምሬ ነው የምላችሁ ማላወጣቸው ራሱ በጣም ለብዙ ሰዎች ሰላም ስለው። እና እነሱን ራሱ ያውቃል። እና ዘመዴ እንደሆነ ይነገርኛል። እሱ ዘመዴ እንደሆነ ነው የሚነገረኝ። ታዲያ ዘመድ ስለሆነ ብቻ የሁሉ ነገር ያውቃል ማለት ምን ማለት ነው? እኔ አላቅም። ከኔና አንቺ እና ከተወሰኑ ሰዎች የሚያውቁትን ሚስጥር ራሱ ያውቃል እንዴት? እና በጣም ብዙ እንትኖቼም ሊያገናኘኝ እንደሚችል እንትኖቼ ሊያገናኘኝ እንደሚችል ይበን ብታጅራ፣ ራሱ በጣም ብዙ ሰመድ እንዳለኝ ነው የነገረኝ፣ እና በጣም ብዙ ሚስጥሮች ነው የነገረኝ። እንግዲህ ያው መጀመሪያ እንደነገርኳችሁ ማውጣት አልችልም፣ እና በጣም ነው የተሰማኝ። እኔ ሰውየውን ማወቅ በጣም ነው የፈለግኩት በጣም በጣም የጓጓት የነገረኝ ነገር ማት በጣም ያጓጓል፣ ያጓጓል ሚስ ኦል ፉል ፋሚሊ ማገኝበት ኦፕሽን የነገረኝ እንካንተ እንደም የሚያጓጓ ነገር ሁሉ መልካም ነገር ይመጣል ማለት አይደለም። ይስ በመጀመሪያ ደረጃ ማለት ነው። ሲቀጥል ደግሞ የሳብጂ ማን ይሁን ምን ይሁን እንዴት ይሁን የምታውቀው ነገር የለም ግን እንዴት ዝም ብሎ በቃ የሆነ ሰው እንዴት በዚህ ልክ ደውሎ ስላንተ ሊያወራ ስለሚችል ስለቻለ ብቻ የሆነ ያንተ የሆነ በጣም ጥሩ ሰው መልካም ሰው ብቻ ማለት አትችልም አዎ እኮ ግን እኔ ማንም ሰው ስለኔ የሚያውቀው ነገር ሲነግረኝ በጣም ነው መጓጓው በጣም ታውቂያለሽ እኔ በጣም ብዙ የሚያጓጉኝ ነገሮች ይወጥ ይላል ሚዲያ ላይ መሳቅ፣ መጫወት፣ ምናምን ምናምን የምፈልገው እንደዚህ አይነት ነገሮችን ለመርሳት ስፈልግም፣ እናም ተሳክቶልኛል። እግዚአብሔር ይመስገን ያኔ ፍቅር እኔ እኮ በጣም ብዙ ነገር አውቃለሁ፣ ስላለበት፣ ስለምትሄድበት፣ ስለምትወጣበት ስለምትወልብ ቻሌንጅ ሁሉ አውቃለሁ። ዩቲዩብ ላይ በመጣን ቁጥርም አንተን ለማትደስ አንተን ይሁን ነገር እንድትተወለ በመፈለግ ነው አረ ለበቀ ይሁን ብዙ ነገር እትተን ደስተኛ ሆነ ለመስራት ምናምን የምንሞክረው አዎ አው ተሳክቶልኝ ነው ምንም እና አሁን እንደገና ወደ ኋላ ማሰብ አስፈላጊ ነው አይደለም እኔ ወደኋላ ኋላ እያሰብኩኝ አይደለም ማማ ወደ ኋላ አሰብ ምን አሰብ ይመስልሽ እኔና አንቺ የምንሄዳቸው መንገዶች አ እኔ እግዚአብሔር ነው እግዚአብሔር ይመስገን ደስተኛ ነኝ አሁን በጣም ደስተኛ ነኝ። ብና ከዚህ ከዚህ አመት በኋላ በጣም በቃ ደስተኛ ሆኜ ነው ምኖሩ አይሆን። እሱንም ነው የማስበው ከዚህ በኋላ ላለው ግን፣ አሁን ከዚህ በኋላ ደግሞ እኔና አንቺ ህይወት መስርተን ምናምን ምናምን እንደገና በቃ ትልቅ ቦታ ላይ ደርሰን መጥቶ ወደ ኋላ የሚጎትተን ነገር እንዲኖር አልፈልግም። አሁኑ ነው ጽድት ጽድት ጽድት እያረኩኝ ማለት ምፈልገው እና ብዙ ቻሌንጆችን አልፈን ድጋሚ ደግሞ እንደገና እነዚህ ነገሮች እንዲጎትቱን አልፈልግም። ከዚህ በኋላ እንደውም የሚመጣው እኔ ይሄ የቤተሰብ ምናምን ችግር ሳይሆን የምፈልገው እኔና አንቺ አዲስ የምንፈጥራቸው ችግሮች ይሻሉናል። አዲስ የሚመጡ ችግሮች ይሻሉናል። ምክንያቱም ወደኋላ ያለፈው የቤተሰብ ችግር ላይ ከገባን እንደገና እንደገና ድሮ ወደ ነበር ነው ሚመልስ። እኔ አሁን እራሴ አሁን ይገርማል ትክክለኛ አይደለም። ስለዚህ አንደኛ እናንተ ታውተናል እንትን ራሱን ቢሆን አልፈልግም። በቃ በቪዲዮ እራሱ እንድንመጣ አንፈልግ አይኑ ግን ያብቷል አይደል? ስለዚህ ብዙ ነገር ብዙ ሰው ማውቂ ሊለባቸው ነገሮች አሉ ምናምን እና ደግሞ እኔ ደስተኛ ሆነክኩ ማየት ነው የምፈልገው። ይሁን ነገራቶች ብሎ ተስተካክሎ ምናምን ደግሞ ሁሉም ነገር እኛ በፈለግነው መንገድ ይስተካከል እንደምንለው አይስተካከልም። አንዳንድ ነገራቶችን ሳንፈልግ አምነን መቀበል አለብን። ያ ደግሞ ግዴታ ነው። የሆነ ነገር እንደዚህ ካልሆነ በምፈልገው መንገድ አንዳንዴ ቢያሳመሙም ከነ ህመሟቸው ተቀብለን የመኖር ግዴታ አለብን። በቃ እኔ ድጋሚ እንደዚህ አይነት ነገር ውስጥ እንድትገባ እኔ አልፈልግም። እኔ አሁን የት ነው የምትሄደው? ሰውየውን አገኘዋለሁ። የት ነው ሰውየው የምታገኘው? አዲስ አበባ። ምን ደግሞ ምን ማለት ነው እሱ? እሱን ይሄ ያገኘዋለሁኝ እኔ ሁኔ ከሱ ጋር አወራለሁ። ስለኔ ነው የሚያውቃችሁ ነው። የት ነው ምን ምን ብለህ ነው አዲስ አበባ ተነስተህ የምትሄደው? ደሞ እንደዚህ ማለት ደምት? ስለ ሀገርን የመጣው ሰውየው። እኔ ከየትም ይምጣኝ ያገባኝም ግን ስለማይባል ነገር አትበል አንተ። ማይባል ነገር አይደለም፣ ማይባል የሚባል ነገር ሲጀመር፣ አንደኛ ነገር አንተ የሆነ ነገር ስለመጣ ብቻ መልካም ነገር ይፈጠራል ማለት አይደለም። መልካም ነገር ሊፈጠር ይችላል፣ አንዳንድ ነገር የሚመጣው ለመልካም ላይሆን ይችላል። መጀመሪያ ነገራቶች ላይ ቆም ብለህ እንዴት ቢሆን ይችላል፣ ማን ነው ይሄ ሰው? ይሄ እኮ ማሰቢያ፣ ቢያንስ ሌላ የሚያውቀው ሰው አለ ወይ፣ እንዴት ነው የማይሰጡ። አንተ ምን ሆነህ ነው እንዴ? ይሄ ማሰቢያ ጊዜ የሚሰጥ ነገራቶች። ላይ ስለጣደፍክ ብቻ ታሸንፋለ ማለት አይደለም። ማን ነው ምንድን? አሁን አዲስ አበባ አንተ ምን ብለህ ነው የምትሄደው? ማን ነው ሰውዬውን? ታውቀዋለህ? አልወቀው እና ታዲያ፣ ስለ ጠንቅቆ ያውቃል። የምፈልጋቸው ሚስጥሮች እኮ አሉ ል እሺ፣ ጓር ለምትፈልጋቸው ነገሮች ይኑሩ፣ የምትፈልጋቸው ሚስጥሮች ምናምን ይኑሩ። ይሄ ሰውዬ ስለአንተ መልካም ስለመሆኑ ጥሩ ነገር ስለመያዙ በምን እርግጠኛ ነህ? ማወቅ ስላለብህ ነገር እኮ መንገድ ካለበት የተወሰነ ነገር ማለት ማወቅ ባለብህ መንገድ ሲጀመር፣ እንዴት ብቻህን? ደሞ ደሞ ጭራሽ ብቻህን ቢያውም እንደዚህ ባልታመነ ጊዜ እኔ ስል ስለማይባል ነገር አታውራ። ሲጀመር እናንተ ማሸነፍ አለማሸነፍ እንትን ማየ ማለት አለማለት አይደለም። ብቻ ግን ይሄ ነገር ምንድን ነው እኔ የሚመለከት ሲጀመር ያደረገል ነገር ሁን ካሜራ ኖሮ ማውራት አልፈልግም ነበረ። እንዲሁንም አልፈልግም ነበረ። ግን ኖርማሊ አሁን ፋሚሊዎቻችን እንኳን አሉ አረ ከኛ ጋር የሆነ ነገር አሁን በእርግጥ አዎ አዲስ አበባ ስቴ ለምን ሄደ ምናምን ምናምን ምናምን የሚባሉ ጥያቄዎች እኔ ጋር መምጣቱ አይቀርም። ዝም ብለህ ተነስተህ ለመሄድ እንኳን ብትፈልግ ዋ ነው። ግን ኖርማል ፋሚሊዎቻችን እንኳን ዋልስ ነው። እንደ እነሱ እንኳን ይሄን ነገር የሚቀበሉት ይመስልሃል? ችግሮችን ማጽዳት አለብህ። ከዚህ በኋላ ምንድን ነው ችግር የምትለው? አንዴ ያዳምጭኝ ነው ልሽማ እኔን አንቺን ወደድሮ ነገር የሚመልሰን ነገር እኔ እንዲኖር አልፈልግም። ከዚህ እኔ እና አንቺ ሁልጊዜ ሁሉም እንደሚያውቅም እኔ አንተ ሲጀመር እኔ ምን እናገርህ ነገር እሺ የምትለኝ ማትለኝ ከሆነ እኔ እናንተ ልንግፋባ አንቺ እሺ ማለት ያለ ማለት ጉዳይ አይደለም። ይሄ ይሄ እሺ ማለት ያለ ማለት ጉዳይ አይደለም። አንተ አዲስ አበባ ዝም ብለህ ተነሳ፣ የማታውቀው ሰው ጋር እንዴት ነው የምትሄደው? ምን ብለህ ነው የምትሄደው? ኧረ በእናትህ አንተ አሁን። ይኸውልሽ ከተፈጠሩት ነገሮች ማለት ነው እኔ የሚበልጥ ነገር እንደዛ የሚባል ነገር የለም። በህይወት ዘመናችን መች ምን አይነት ከባድ ፈተና ህይወታችን ውስጥ እንደሚመጣ አናቅም። ምናልባት አሁን ከምናስበው በላይ ነገ ከነገ ወዲያ ህይወታችን ላይ ከባድ ፈተና ሊመጣ ይችላል። ምናልባት አሁን ያለንበት ችግር በጣም ከባድ ስለሆነ ከዚህ የበለጠ ሊመጣብን አይችልም ብለን ስለምናስበው፣ ነገር ግን እነዚህን ችግሮቻችንን ስናቀላቸው ማለት ነው አሁን ከዚህ በኋላ ለሚመጡ ችግሮች ማለት ነው። አሁን ያንተ እኮ ይህ ችግር ማቅለል እኮ አይደለም። አንተ እናንተ የምናውቀው ነገሮች አሉ። የምናውቃቸው ነገሮች ለአንተ በቂ ናቸው በቂ አይደለም። አሁን አንተ ያለበት ነገር በቂ አይደለም እና ታዲያ እንዲ ግን ምንድነው የሚባለው? እንትን ጎርጓ አይደል የእናቱን አባባል ነው። ምክር አይደለም ይሄ ህይወት ጉዳይ ነው። አንተ ይሄን ለማውራት ነው ዛሬ ካሜራ ዛሬ ወይም ነገ ተመስቼ አንተ ሂድና ሞክር። እኔ እኮ ለምንድን ነው ግን እንደዚህ እንድል የምታደርገኝ? እኔ እኮ እንዳትሄድ ፈልጌ ምናምን አይደለም፣ ግን የሚሆንና የማይሆን ነገር አለ። በቃ እማ እኔ በቃ ከዚህ በላይ ቪዲዮ ላይ ማውራት አልፈልግም፣ መጨቃጨቅም አልፈልግም። ነገ እሺ እንኳን አታዳምጠኝም። ሰውዬው ዝም ብሎ ሰውዬው ሄዶ ማግኘት አለ። መልኩን እንኳን ታውቀዋለህ? ዝም ብሎ በስልክ ብቻ ደውሎ ስላወራህ እንደ እናት ወደ እኔን እዚያስ አስቀምጠኝ እንትን ነው

ግ ግን አንተ በምን እርግጠኛ ነሽ? እሺ፣ ቅድም ደኒ ማትረዳኝ? እሺ፣ ለምን ማትረዳኝ? ለምን ታስጨንቀኝ? እህን እያልኩኝ ቁሚያለ